ሰላም፣ እንዴት ናችሁ? ወዲ ማር ማትስ ቤተሰቦቻችን። ዛሬ እንግዲህ የምናየው የሁለተኛ ክፍልን ምዕራፍ ሁለት ይሆናል። አብሪያችሁ የምቆየው ደግሞ ሜላት ነኝ። ወደ ትምህርታችን፣ ምዕራፍ ሁለት የሚያወራው ስለ ባለ ሶስት ሆሄ ቁጥሮችን መደመርና መቀነስ ይሆናል። የምዕራፉ የመማሪያ ውጤቶች፣ ተማሪዎች ከዚህ ምዕራፍ በኋላ እስከ አንድ ሺ ያሉ ሙሉ ቁጥሮችን መደመርና መቀነስ ትረዳላችሁ ይላል። ስለዚህ ከዚህ ምዕራፍ በኋላ እስከ አንድ ሺ ያሉ ቁጥሮችን መደመርና መቀነስ ቀላል ይሆንልናል ማለት ነው። እስከ አንድ ሺ ያሉ ሙሉ ቁጥሮችን መደመር። ይህን የቡድን ስራ ከመስራታችን በፊት መጀመሪያ የተሰጠውን ማስታወሻ ማየት ጠቃሚ ስለሆነ ወደ እሱ እንሄዳለን። እስከ አንድ ሺ ያሉ ሙሉ ቁጥሮች ያለ አለኝታ መደመር። አስተውሉ ቁጥሮችን ቁልቁል ስንደምር ከቀኝ በመጀመር የአንድን ቤት ከአንድ ቤት ጋር፣ የአስር ቤትን ደግሞ ከአስር ቤት ጋር እና የመቶ ቤትን ደግሞ ከመቶ ቤት ጋር እንደምራለን ማለት ነው። የአንድን ቤትን ከማን ጋር? ከአንድ ቤት ጋር ከዚ የአስር ቤትን ደግሞ ከአስር ቤት ጋር፣ የመቶ ቤትን ደግሞ ከመቶ ቤት ጋር እንደምራለን። ለምሳሌ ባዶውን ቦታ ሙሉ ይላል፣ ምሳሌን የሚሰጠን ለምሳሌ እዚህ ጋር ስንት? ዜሮ እና አንድ ሲደመር ስንት ይሆናል? አንድ ይሆናል፣ አደለ? እሺ፣ ከዛስ አንድ እና ሁለት ደግሞ እዚህ ጋር ያሉት አንድ እና ሁለት ናቸው። አንድ ሁለት ሲደመር ሶስት ይሆናል። ሁለት እና ሶስት ሲደመር ደግሞ አምስት ይሆናል። እዚህ ጋር ደግሞ ማን ነው የምንደምረው? አንድ እና ሶስት፣ አንድ ሶስት። አንድ ሲደመር ሶስት አራት፣ ሶስት ሲደመር አምስት ደግሞ ስምንት ይሆናል ማለት ነው። እዚህ ጋር የምናስቀምጠው ደግሞ የአራት እና የስምንትን ድምር ውጤት ነው። ስለዚህ አራት ሲደመር ስምንት ስንት ነው? አስራ ሁለት ማለት ነው። ቁጥሮችን በቀላሉ መደመር ስንፈልግ ማድረግ የምንችለው ነገር አለ። ለምሳሌ አራት ሲደመር ስምንት በቀላሉ ለመደመር ስምንት አስር ለመሙላት ስንት ይጎላታል? ስምንት አስር ለመሙላት ስንት ይጎላታል? ሁለት አይደለ? ስለዚህ ከአራትን እንቀነስና ሁለትን እዚህ ጋር እንሞላለን ማለት ነው። አስር ትሆንላለች ማለት ነው። ስለዚህ ከአራት ላይ ደግሞ ሁለት ስትቀንሱ ስንት ይሆናል? አራት ላይ ሁለት ቀንስ ሁለት አይደለ። ስለዚህ ሲደመር ሁለት ማለት ነው። በዚህ መልኩ መስራት እንችላለን በቀላሉ ማለት ነው። ስለዚህ 12፣ 10 ሲደመር ሁለት ቀላል ነው፣ 12 ይመጣልናል ማለት ነው። ሌላው መፍትሄ ስንደምር ከታች በመጀመር ወደ ላይ እንሄዳለን ይላል። አሁን ያሳየኋቸው ነው። ዜሮ ሲደመር አንድ ስንት ነው? አንድ። አንድ ሲደመር ሁለት ሶስት፣ ሁለት ሲደመር ሶስት አምስት እያለ ይቀጥላል ማለት ነው። እሺ መጨረሻ ላይ ውጤታችን ስንት መጣ? አስራ ሁለት ማለት ነው። የቁጥር ቤት ዋጋን በመጠቀም ይደምሩ ይላል ማለት ነው። የቁጥር ቤት የምንላቸው የአስር ቤትን ከአስር ቤት ጋር፣ የአንድ ቤትን ከአንድ ቤት ጋር መደመር ነው። ስለዚህ ሀያ አምስት እና ሰላሳ አራትን ስንደምር ስንት ይሆናል ማለት ነው። አምስት ና አራትን መጀመሪያ የአንዳንድ ቤቶች ስለሆኑ እንደምራቸዋለን አምስት ሲደመር አራት ስንት ነው? ዘጠኝ ሁለት ሲደመር ሶስት ደግሞ እዚህ ጋር ስንት ነው? አምስት ስለዚህ በአጠቃላይ ስንት መጣለን ሀምሳ ዘጠኝ መጣልን ማለት ነው። ሌላው ቁጥሮች አሉን እዚህ ጋር መቶ ሀምሳ ሰባት እና አራት መቶ ሰላሳ ሁለት ተሰጥቶናል። እነዚህንም ለመደመር አሁንም በቁጥር ቤት ስንደምር መጀመሪያ አንድ ቤታቸውን እንደምራለን፣ ከዛ የአስር ቤታቸውን፣ ከዛ የመቶ ቤታቸውን። ከዚህኛው ወደዚህ ነው የምንሄደው ማለት ነው። ማለትም ከቀኝ ወደ ግራ ነው የምንደምረው የይህኛው የመቶ ሃምሳ ሰባት የአንድ ቤቱ ስንት ነው? ሰባት አይደለ? መጀመሪያ የምናገኘው አይደለ? የአንድ ቤት ማለት ሁለተኛ የምናገኘው ማነው? የአስር ቤት ከዛስ? የመቶ ቤት ማለት ነው። ከዛ የሺ ቤት እያለ ይቀጥላል ከዚህ ተጨማሪ ቁጥር ካለ። ስለዚህ የአንድ ቤቱን ስንደመር ሰባት ሲደመር ሁለት፣ የዚህኛው ደግሞ የአንድ ቤቱ ሁለት ስለሆነ ሰባት ሲደመር ሁለት ስንት ነው? 9 5 ሲደመር 3 ስንት ነው? ስምንት አይደለ? ከዛስ? 1 ሲደመር 4 5 ይሆናል። በአጠቃላይ ውጤታችን ስንት ይሆናል ማለት ነው መቶ 589 ይሆናል። መቶ ሀምሳ ሰባት ሲደመር 433 ማለት ነው። ለምሳሌ ይህን ቁልቁል ደምሮ ይላናል። አራት ሲደመር ዜሮ ስንት ነው? አራት አይደለች አራት። ከዛስ አምስት ሲደመር አንድ ስድስት፣ አንድ ሲደመር ስምንት ዘጠኝ። ስለዚህ ዘጠኝ መቶ ስልሳ አራት እናገኛለን ማለት ነው። ይሄንን በተመሳሳይ መልኩ እዚህ ጋር መደመር እንችላለን ማለት ነው። አራት ሲደመር አምስት አራት ሲደመር አምስት ዘጠኝ አምስት ሲደመር ሶስት ስምንት ብለን ማስቀመጥ እንችላለን ማለት ነው። ስለዚህ እነዚህ የአንድ ቤት የአንድ ቤት የአንድ ቤት አይደለ? መጀመሪያ የአንድ ቤት እንደምራለን። አራት እና ዜሮ እንደመረን፣ አራት የቅድሙ መልስ እየሰራ ነው አይደለ? አራት እና ዜሮ ሲደመር ስንት ነው? አራት። ከዛስ አምስት እና አንድ ደግሞ ስድስት አይደለ? እሱ ደግሞ የአስር ቤት አምስት ሲደመር አንድ ስድስት ከራስ አንድ ሲደመር ስምንት ዘጠኝ ይሆናል ማለት ነው። አንድ ሲደመር ስምንት ዘጠኝ ይሆናል። ስለዚህ ዘጠኝ መቶ ሰማንያ ዘጠና ዘጠኝ መቶ ስልሳ አራት መልስ አገኘን። ይህኛውም ስምንት መቶ ዘጠና አምስት ይህኛውም ደግሞ ሰባት መቶ ዘጠና አምስት መልስ ማግኘት ይቻላል ማለት ነው። የሚከተሉትን ጥያቄዎች ድምራቸውን አግኙ ነው የሚለው መደመር። አሁንም ቀላል ነው። ምንድነው እናደርገው መጀመሪያ የአንድ ቤቱን ከአንድ ቤቱ አይደለ? ዜሮ ሲደመር አምስት ስንት ነው? አምስት። እሱን እናስቀምጣለን። ከዛስ ዜሮ ሲደመር ሶስት ስንት ነው? ሶስት አይደለ? ምን ማለት ነው? ዜሮ ሲደመር ሶስት ማለት ዜሮ፣ ምንም ብር አልነበረንም ነበር። ከዛ ደግሞ ሶስት ብር አገኘን፣ ወይም ደግሞ የሶስት ብር ስራ ሰራን። ስለዚህ ሶስት ብር ስናገኝ ሶስት ሲሆን ሶስት ብር ይኖራል ማለት ነው። ሁለት ደግሞ ሁለት ሲደመር አራት ምን ማለት ነው? ሁለት ብር ነበረ ተጨማሪ አራት ብር አገኘን የአራት ብር ስራ ስንሰራ አራት ብር ስናገኝ ተጨማሪ ሁለት ሲደመር አራት ስንት ይሆናል ስድስት ማለት ነው በዚህ መልኩ መደመር እንችላለን ስለዚህ የአንድ ቤቱን ከአንድ ቤት ጋር የአስር ቤቱን ከአስር ቤት ጋር የመቶ ቤቱን ከመቶ ቤት ጋር እንደምናለን መልሱ ስንት መጣልን ስድስት መቶ ሰላሳ አምስት እነዚህንም በተመሳሳይ መልኩ ቀላል ስለሆኑ እናንተ እንደምትሰሯቸው በጣም እርግጠኛ ነኝ የቁጥር ቤት ዋጋ በመጠቀም ደምሩ። የቁጥር ቤት ዋጋ ስንጠቀም መጀመሪያ የአንድ ቤቱን ከአንድ ቤት ጋር አደለ፣ የአስር ቤቱን ከአስር ቤት ጋር አድርገን እንደምራለን። ሰባት ሲደመር አንድ ስንት ነው? ስምንት አደለ። የአንድ ቤት እና የአስር ቤት ናቸው ብላችሁ መጻፍ ትችላላችሁ እናንተ። ስድስት ሲደመር አንድ ስንት ነው? ሰባት። ስለዚህ መልሳችን ስንት ሆነ ማለት ነው? ሰባ ስምንት ሆነ ማለት ነው። እነዚህን መደመር ይቻላል ማለት ነው። የሚከተሉትን ቁጥሮች ቁልቁል መደመርም ኦልሬዲ ምንድን ነው ምን ማድረግ ነው ያለብን ቁልቁል ስንደመር ሁሌም መሳሳት የሌለብን በትክክል በየቤታቸው እንዳስቀመጥናቸው ማረጋገጥ መቻል ያለብን አለ መዛነፍ የለበትም። ለምሳሌ ይሄኛው ብንወስድ ሰባት መቶ አርባ ሁለት አደለ ከዛ ሲደመር ይለናል እዚህ ጋር ምልክታችን ሁሌም ማስተዋል ይኖርብናል። መደመር ይሁን መቀነስ ሲሆን ሁሌም እዚህ ጋር የሚሰጠን ምልክት ማየት ይኖርብናል ሲደምር መቶ ሀያ ሶስት ሲባል እንደዚህ ማድረግ አንችልም አይደለ መቶ ሀያ ሶስት ከዛ ስንደምር ያስቸግርናል። አይደለ ይሄኛው ሶስት ዝም ብለን ልንጽፍ ሆኖ ምን ልናደርገው ነው ስለዚህ መቀመጥ ያለበት ልክ በዚህ መልኩ መሆን አለበት ማለት ነው ሁለትና ሶስት የመጀመሪያው ቤት ከ የመጀመሪያው ቤት ጋር እኩል ይሄኛው ከዚህኛው ጋር ይሄኛው ከዚህኛው ጋር ፊት ለፊት ወይም ትይዩ መሆን አለበት ማለት ነው እዚህን ስንደመር ሰባት ሲደመር አንድ ስንት ነው? አሁንም ስምንት አይደለ? ስምንት እናገኛለን። አምስት ሲደመር ሶስት አሁንም ስንት እናገኛለን? ስምንት እናገኛለን። ከዛ ሁለት ሲደመር አንድ ሶስት እናገኛለን። መልሳችን ስንት ሆነ ማለት ነው? ማለትነው ሶስት መቶ ሰማንያ ስምንት እናገኛለን። በዚህ መልኩ እነዚህን መደመር እንችላለን። ባዶ ቦታውን ሙሉ ነው። ከታች ወደ ላይ ወደላይ አይደለም የምንሄደው ከታች ወደ ላይ። ስለዚህ በቅዱም ምሳሌ መሰረት ማለት ነው ስምንት ሲደመር ሁለት ስንት ነው? አስር? አያችሁ አስር ከዛስ አስር ሲደመር ዘጠኝ ስንት ነው? 19 ስለዚህ መልሳችን ልክ ነው ማለት ነው። እዚህ ጋር ደግሞ 6 ሲደመር ሁለት ስምንት ይሆናል አስራ ሁለት ሲደመር ስምንት ደግሞ እዚህ ጋር ለምንጽፈው ስለዚህ አስራ ሁለት ሀያ ለመሙላት ስምንት አይደለም የሚጎላት ስለዚህ አስራ ሁለት ሲደመር ስምንት ሀያ ነው ማለት አይደለ ሀያ ይሆናል ማለት ነው። በቀላሉ በዚህ መልኩ መስራት እንችላለን። ሌላው በአለኝታ ወይም አለኝ በማለት መደመር እሺ። ስለዚህ አንድ አለኝ ሁለት አለኝ እንላለን ማለት ነው። የቁጥር ቤት ዋጋን በተለያየ ዘዴ መጠቀም እና መደመር። በቅድሚያ አንዶችን መደመር አይደለም፣ ይቅርታ፣ በቅድሚያ አንዶችን መደመር ነው። በመቀጠል ደግሞ አስሮች ቀሪዎችን መደመር አስሪዎችንና ቀሪዎችን እንዳምራለን ማለት ነው። ስለዚህ መጀመሪያ ሁሌም ስንደምር የምንደምረው የአንድ ቤት ነው። ለምሳሌ ሰባት ሲደመር ስምንት ስንት ነው? አስራ አምስት ለምን ስምንት አስር ለመሙላት ስንት ይቀራታል? ሁለት ይጎላት የለ ከሰባት ላይን ቀንስና እዚህ ጋር እንሙላት እስኪ፣ አስር ከዛ እዚህ ጋር ስንት ቀረን? አምስት ስለዚህ አስራ አምስት ይሆናል ማለት ነው፣ አይደለም በዚህ መልኩ በቀላሉ እንደዳምሩት ብዬ ነው። እሺ ስለዚህ ይሄኛውን እንደምራለን ለምሳሌ ሀያ ሰባት ሲደመር ሰላሳ ስምንት እያለን ነው ሰባት ሲደመር ስምንት ስንት ነው አስራ አምስት አይደል አምስት ጽፈን አንድ አለን እንላለን ማለት ነው በአለኝታ መደመር ይባላል ምክንያቱም ኦልሬዲ አስር ቤት ሆነልን ነው የአስር ቤት ስለሆነ ከአስር ቤት ጋር ነው አንድን መደመር ያለብን ማለት ነው ገብቷችሁ አይደል ከአስር ቤት ጋር ነው ምክንያቱም አስራ ነው ስሙ ራሱ ሲነበብ ራሱ አስራ ነው አስራ አምስት አይደል እንደ ቅድሞ አምስት ስድስት ወይም ዘጠኝ ድረስ አይደለም። አስር ከሞላ ያው አስራ ቤት ወይም አስር ቤቱ ጋር ነው፣ የአንድ ቤት የነበረው ወደ አስራ ቤት ሄዷል። ስለዚህ አስራ ቤት ውስጥ ነው የሚደመረው ማለት ነው። ስለዚህ ሰባት ሲደመር ስምንት ስንት ነው? አስራ አምስት፣ አምስት እንጽፌ አንድ አለኝንና እችኛው የሚያስር ቤት ስለሆነች፣ ከዛ ወደዚህ እዚኛው አስር ቤት ላይ አብረን እንደምራታለን። ሁለት ሲደመር ሶስት ስንት ነው? አምስት ከአንድ ጋር ስድስት እንላለን ማለት ነው። ስለዚህ መልሳችን ስንት መጣ ማለት ነው ስልሳ አምስት እናገኛለን ማለት ነው። በዚህ መሰረት እሺ ለምሳሌ ይሄኛውን ምሳሌ ደግሞ እኔ ስንት ነው የሚለው ይሄንንም ቁልቁል እንደምረው አራት መቶ አራት መቶ ሃያ አራት ሲደመር ሲቀስ ሲደመር መልከታለች ከዛ ሶስት መቶ ሰባ ስምንት አይደለ ስምንት ማለት ማለትናት ይህን ስንደምር ባለኝ ታ ነው። አራት ሲደመር ስምንት ስንት ነው? ስምንት አስር ልት ሞላ ሁለት ይጎላታል አይደለ ከአራት እንበደርና እንቀንስና እዚህ ጋር እንሙላት ከዚ ከሁለት ጋር እንደምራታልም ነው። ምክንያቱም ከአራት ላይ ሁለት ስንቀንስ ስለሚቀረን አይደለ ስለዚህ አስራ ሁለት ሁለትን ጽፌ አንዳለኝ አስራ የምትለዋን ነው እምናስቀምጣት አስራ የምትለዋን ሀያም ከሆነች ሀያ የምትለዋን ሀያ ሲባል ስንት ቤት ነው? የአስር ቤት አይደለ? የአስር ቤት ስላችሁ ሁለት ሁለት አለኝ እንላለን። ይዛኔ ደግሞ አሁን ግን አስራ ሁለት ስለሆነ ሁለት ነው አንድ አለኝ እንላለን። ሁለት ሲደመር ሰባት ስንት ነው? ሁለት ሲደመር ሰባት ደግሞ ዘጠኝ አይደለ? ከአንድ ጋር አስር ይሆናል። አሁንም ዜሮን ጽፌ አንድ አለኝ እንላለን። ዜሮ ጽፌ አንድ አለኝ አሁን አስር ብንልም አስር ቤት ላይ አይደለም የምትደመረው ቀጥ አይደለ? አይደለም። ምክንያቱም የአስር ቤት ላይ ነው አንድ አለኝ ያል ነው ስለዚህ፣ እንደ መቶ ማለት ናት፣ እንደ መቶ ነው የምትቆጥር፣ ስለዚህ መቶ ቤት ላይ ነው የምትደመረው ማለት ነው። አራት ሲደመር ሶስት ስንት ናት? ስንት ነው ማለት ነው? አራት ሲደመር ሶስት ሰባት አደለ? ከአንድ ጋር ስምንት ይሆናል ማለት ነው። በዚህ መልኩ ደምረን መጨረስ እንችላለን። ስለዚህ መልሳችን ስንት ነው? ስምንት መቶ ጂ ሁለት ናት፣ ሁለት ነው ማለት ነው። ሁለት መልሳችን በዚህ መልኩ ማጠናቀቅ እንችላለን ማለት ነው። ይኸው አሁን ያነገርኳቸው እዚህ ጋር አለ አንድ ቤት እና ዜሮ አስሮች፣ ስለዚህ ዜሮ ጽፈን አንድ መቶ አለን እንላለን ማለት ነው። እንዳልኳቸው እዚህ ጋር ዜሮ ጽፈን አንድ መቶ አለን፣ ስለዚህ መቶ ቤት ላይ ነው የሚደመረው። አስር ቤት ላይ አንድ አለኝ ወይም አስራ ከመጣ እንደ መቶ ቤት ነው ቀጣዩ ቤት ይሄዳል ማለት ነው። ቀጣዩ ቤት እዚህ ጋር ደግሞ ድጋሚ አንድ አለኝ ካለ የሺ ቤት ላይ ነው የሚደመረው ማለት ነው። ግልጽ ይመስለኛል። እሺ ለምሳሌ ይህንን ስንደምር አራት መቶ ሀያ አራት ሲደመር ሶስት መቶ ሰባ ስምንት አይደለ። አሁንም ይሄ አሁን የደመር ነው አይደለ። ስምንት መቶ ሁለት አግኝተነው ስለዚህ ትክክል ነው፣ የሰራ ነው ማለት ነው። እዚህ ጋር ከላይ ያየ ነው ነው ስንት ነው ይመጣለን? ስምንት መቶ ሁለት ቶሎ ነው ስለዚህ ምንድን ነው የአንድ ቤትን ከአንድ ቤት ጋር እንደምራለን፣ የመቶ ቤትን ከመቶ ቤት ጋር፣ የአስር ቤትን ከአስር ቤት ጋር የምንደምረው ማለት ነው። ሁሌም ማስተዋል ያለብን እሱ ነው ሚሆ እነዚህንም ስንደምራቸው ዘጠኝ ሲደመር አስራ አንድ ሀያ ነው። እንደምታይ አስራ አንድ ሲደመር ስምንት ስንት ነው? አስራ ዘጠኝ አይደለ ስምንት ሲደመር ሶስት ደግሞ አስራ አንድ ሰላሳ ዘጠኝ ሲደመር ሰላሳ ደግሞ ስንት እንደሆነ ላለ ዘጠኝ ሲደመር ዜሮ ስንት ነው? እዚህ እያለ መስራት እንችላለን። ዘጠኝ አይደለ ዘጠኝ ከዛ ሶስት ሲደመር ሶስትስ ስንት ነው? ስድስት አይደለ? ስለዚህ ስልሳ ዘጠኝ ማለት ነው። ያው መልሳችን ምንድነው? ትክክል ነው ማለት ነው። የቁጥር ቤት ዋጋን በመጠቀም ደምሩ ነው። የቁጥር ቤት ዋጋ ማለት ሌላ ምንም አዲስ ነገር የለውም የአንድ ቤቱን ከአንድ ቤት ጋር መደመር የአስር ቤቱን ከአስር ቤት ጋር መደመር ማለት ነው። ስለዚህ አምስት ሲደመር ሶስት ስንት ነው? ስምንት አይደለ? ከዛ አንድ ሲደመር አራት ስንት ነው? አምስት ስለዚህ ሀምሳ ስምንት አግኝተናል ማለት ነው። በዚህ መልኩ መስራት እንችላለን። ባዶ ቦታውን ደግሞ አሁንም ቅድም እንደነገርኳችሁ ከታች ወደ ላይ ነው የምንደምረው። ስለዚህ ከታች ወደ ላይ ደምረን መልሶቹን ማግኘት እንችላለን ማለት ነው። እነዚህን እንደምትሰሯቸው በጣም እርግጠኛ ነኝ። አሁን ባሳያችሁ መሰረት ሞክሯቸው። እስከ አንድ ሺ ያሉ ሙሉ ቁጥሮችን መቀነስ፣ መቀነስ ላይ ገብተናል አሁን ደግሞ ስለዚህ እነዚህን ስራዎች ወይም ተግባራት ከማየታችን በፊት ይህንን አስተውሉ፣ እንመልከት። እያንዳንዱ ቁጥር ስንቀንስ በየቁጥር ቤቱ ዋጋው በየቁጥር ቤት ዋጋው ነው እንደ መደመሩ ማለት ነው። የአንድ ቤትን ከአንድ ቤት ጋር ነው የምንቀነሰው፣ የአስር ቤትን ከአስር ቤት ጋር ነው። ስለዚህ በብድርና ያለ ብድር መቀነስ እሱን እናያለን። የሚከተሉትን ቁጥሮች በየቁጥር ቤታቸው ዋጋቸውን ያለ ብድር ቀንሱ ያለ ብድር ቀንሱ ያለን ጥያቄው የሚሰጠንም የሚሰጠንም ጥያቄ ያለ ብድር እንድንቀንስ የሚያስችለን ስለሆነ ነው አይደለ ያለ ብድር እንደ ጥያቄው አይነት ነው ማለት ነው ስለዚህ ተመርጦ ነው የሚሰጠን ማለት ነው ጥያቄዎቹ ማለትም የትኛውም የአንድ ቤቱ ከሚቀነሱ ጋር አነስ ያለ ነው ማለት ነው የአስር ቤቱም እንደዛ እሺ እንመልከት ዘጠና ስምንት ሲቀነስ ሰባ ሁለት አይደለ አሁን የአንድ ቤቷ ስምንት ናት ከስንት ከሰባ ሁለት ከሰባ ሁለት ደግሞ የአንድ ቤቱ ሁለት ናት። ስለ ስለዚህ የአንድ ቤቱን ከአንድ ቤቱ ጋር ነው የምንቀንሰው። መጀመሪያ ስምንት ሲቀነስ ሁለት ስንት ነው? ስድስት አደለ? ስድስት ብለ እንጽፋለን። ከዛ ዘጠኝ የአንድ ቤት ላይ ነው ይሄን የምንጽፈው። ዘጠኝ ደግሞ የአስር ቤት ነው አደለ? የአስር ቤት ናት፣ እችኛውም ደግሞ የአስር ቤት ናት። ስለዚህ የአስር ቤቱን ደግሞ ምን እንላለን? የአስር ቤቱን ደግሞ ምን እናደርጋለን? ከአስር ቤቱ ጋር ከዘጠኝ ላይ ሰባት ስንቀንስ ስንት? ሁለት አደለ አስር ቤት ላይ ስንጽፋት ሀያ ስድስት ይመጣልናል መልሳችን ማለት ነው። በዚህ መልኩ ያለብድር ቀነስን ያለብድር ቀነስን ማለት የቻለው ምክንያቱም ስምንት ከማን ይበልጣል? ከሁለት ይበልጣል አይደለ? ዘጠኝ ሰባት ከሰባት ይበልጣል። ስለዚህ እሱ ያለ ያለብድር እንድንቀነስ አስቻለን ማለት ነው። እዚህ ጋር ደግሞ ስንመለከት ዜሮ ሲቀነስ ዜሮ ዜሮ ነው አይደለ? ምንም ብር የለንም፣ ምንም ምዳም የለብንም። ስለዚህ ከምንም ላይ ምንም ሲቀነስ ዜሮ ነው። ዞሮ ዞሮ ሁለት ሲቀነስ አንድ፣ ሁለት ብር ነበረን አንድ ብር የሆነ ነገር ገዛንበት። ስለዚህ ስንት ማለት ነው? አንድ ይቀርናል ማለት ነው። ሁለት ሲቀነስ አንድ፣ አሁንም ስንት ነው? አንድ። መልሳችን ስንት ይሆናል? መቶ አስር ይሆናል ማለት ነው። አስር ስለዚህ በዚህ መልኩ መቀነስ እንችላለን። ይኸው አሁን የሰራናቸው ጥያቄዎች ናቸው እነዚህ። ሀያ ስድስት መጥተዋል፣ መቶ አስር መጥተዋል። ትክክልን የአንድ ቤቱን ከምን ጋር ቀነሰ ከአንድ ቤት ጋር የአስር ቤቱን ከአስር ቤት ጋር ቀነሰ። ስለዚህ ያለ ብድር መቀነስ ቻለን ማለት ነው። የሚከተሉትን ቁጥሮች በየቁጥር ቤታቸው በብድር በብድር ቀንሱ። በብድር ቀንሱ ደግሞ ያንሰናል ማለት ቁጥሮቹ እያንዳንዳቸው ቤታቸው አነሳ ስለሆነ ከጎረቤት ወይም ደግሞ የአንድ ቤት ከሆነ ከአስር ቤት እንበድራለን። የአስር ቤት ከሆነ ከአጠገቡ ካለው ከመቶ ቤት አይደለም። ሁሌም ስንበደር ከየት ነው የምንበደረው? ከእኛ የተሻለ ላለው አይደለ? ሁሌም ከእኛ የተሻለ አቅም ላ ካለው ሰው አይደለ የምንበደረው? ስለዚህ ከአጠገባችን ካለው እንበደራለን ማለት ነው። እሺ ስለዚህ ለምሳሌ ስድስት መቶ ሀምሳ ሰባት ሲቀነስ አራት መቶ ሀያ ዘጠኝ ነው የሚለው ይህንን እንየው እስኪ ስድስት መቶ ሀምሳ ስንት ሰባት አይደለ ሰባት ሲቀነስ ያቺን ምልክት ሁሌ መጻፍ አለብን አራት፣ አለበለዚያ ምን እንደሆነ አናቅ ምን እንደሆነ መስራት ስለማንችል ሁሌ መጻፍ አለብን። አሁን ይኸውላችሁ፣ ሰባት ሲቀነስ ዘጠኝ አይደለም ይለው ሰባት ከማን ታንሳለች? ከዘጠኝ ታንሳለች አይደለ ስለዚህ ምን ማድረግ አለብን? ከሰባት ላይ ዘጠኝ መቀነስ አንችልም አይደለ ስለዚህ ከዚህ ቤት አንድ እንበደራለን። አንድ አስር ማለት ነው። አንድ ስንበደር ስምንት አይደለም እቺ የምትሆነው አስራ ሰባት ነው ምክንያቱም አስር ቤት ናታ። እዚህ ጋር አስር አስር ብር እንዳላሰቡት። እሺ ገብታችኋል? ይህ ማለት ሀምሳ ማለት አስር አስር ብር አምስት አስር አስር ብር አለኝ እንደማለት ነው። እዚህ ጋር ደግሞ አንድ አንድ ብር ነው ያለኝ። ስለዚህ ከዚህ አንድ ተበደልኩ ማለት አንድ አስር ብር ነው የተበደልኩት ማለት። ስለዚህ ስንት ይሆናል ማለት ነው? እችኛ ስንት ትሆናለች ማለት ነው? አስራ ሰባት አትሆንም እያችሁ አስራ ሰባት ትሆናለች ማለት ነው። ከዛ እቺ ስንት ሰበ አራት አይደለ? አስር አስር ብር ነው እንዳልኳችሁ። እሺ ስለዚህ አርባ ብር ቀረም አለ ዞሮ ዞሮ አራት ነው የምትሆኖች አንድ ስለዘላ በደረች ስለዚህ አስራ ሰባት ከዘጠኝ አስራ ሰባት ሲቀነስ ዘጠኝ ሁሌ በመደመር ጊዜ ደግሞ በመቀነስ ጊዜ በቀላሉ እንድትቀነሱ እንዳደረጋላችሁ መሰላችሁ አስራ ሰባት ማለት ነው ማለት ነው አስር ትላላችሁ አስር ትሉና ሲደመር ምን ሰባት አደል አስር ሲደመር ሰባት ስንት ማለት ነው አስራ ሰባት ማለት አደለ ከዛስ ሲቀነስ ትላላችሁ፣ ዘጠኝ አይደል። መቀነስ የፈለጋችሁት ዘጠኝ ትቀንሳላችሁ። ስለዚህ ከዚህ ላይ እንደዚህ ከምታረቡ ከአስር ብር ላይ ከአስር ብሩ ከድፍኑ ላይ ዘጠኝ ብሩ ክፈሉ። እዳችሁ ስትከፍሉ ስንት ይሆናል? አንድ አይቀራችሁ። እችኛ እዳችሁ ምን ትላለች? ትጠፋና ይሄ እዳችሁ ዜሮ ይሆንና ምን ይሆናል? ከዛስ ይሄኛው ይጠፋል። ከዛ ከጠፋ በላችሁ ስንት ትሆናለች? በዚህ ላይ ከፍላችሁት ከዚህ አንድ ብር ይመለስላችሁ። ማያችሁት አንድ ብር ተመለሰ ማለት ነው። አንድ ሲደመር ሰባት ስንት ነው? ስምንት። ታያችሁ እንዴት ቀላል እንደሆነ፣ ስምንት ሆነ ማለት ነው። ከአስራ ሰባት ሲቀነስ ዘጠኝ ስምንት ነው ማለት ነው። አለቀ። እሺ፣ ከዛስ እዚህ ጋር አራት አለ። አራት ሲቀነስ ሁለት ደግሞ ስንት ነው? ሁለት ነው፣ ሁለት ነው። ከዛስ ስድስት ሲቀነስ አራት ስንት ነው? ሁለት ነው። በዚህ መሰረት መልሳችን ስንት መጣ? ሁለት መቶ ሀያ ስምንት ማለት ነው። እያችሁት ይሄ ይመጣል። 228 228። ይሄው ትክክል ነን ማለት ነው። እያችሁት አይደለ? በዚህ መልኩ ትቀንሳላችሁ። ስለዚህ የሚከተሉትን ቁጥሮች ቀንሱ ይላል። አሁንም እንዳልኳችሁ ነው። ይሄኛው አምስት ሲቀነስ ሁለት ስንት ነው? ስንት ነው? ሶስት አይደለ? ሶስት ነው። ሶስት ሲቀነስ ዜሮስ ሶስት ብር አለን ግን ምንም ብር አልቀነስንም ስለዚህ ስንት ነው ሶስት ተመልሶ ሶስት ነው የሚሆነው ከዛስ አምስት ብር አለን ሲቀነስ ሁለት አሁንም ተመልሶ ሶስት ይሆናል ስለዚህ ሶስት መቶ ሰላሳ ሶስት ብር ይኖረናል ወይም ደግሞ የሆነ ነገር በፈለጋችሁት ምሳሌ መስጠት ትችላላችሁ እሺ ሌላ ደግሞ እነዚህ በምንድን ናቸው ሁሉም እሺ ይሄኛው ሶስት ሲቀነስ አንድ ስንት ነው? ሶስት ሲቀነስ አንድ ስንት ነው? ሁለት አደለ። ሶስት ብር ነበረኝ አንድ ብር ስትሆን ነገር ስገዛበት ሁለት ብር ይቀረኛል። አምስት ሲቀነስ ሰባት ስንት ነው? አምስት ሲቀነስ ሰባት፣ አምስት ትንሽ ናት፣ ሰባት ብዙ ነው አደለ። ለዚህ አልችልም፣ ምን አደርጋለሁ? ከዚህ ከጎረቤቴ እበደራለሁ። ስንት ልበደር? አንድ እዚህ ጋር ስበደር፣ አያችሁ ስንት ነው? አንድ ተበደርኩ እንጂ ይሄ ማለት ሀምሳ ማለት ነው አደለ? ሀምሳ ሀምሳ ብር ነው። ከሀምሳ ብር ላይ ሰባ ብር ቀነሽ ነው ስለማልችል ከዚህ ከመቶ ብር ይበደራሉ። ገብታችኋል? ከመቶ ምክንያቱም ይህ ስድስት መቶ ብር ነው። ከዚህ እዚህ ጋር አምስት ይቀረኛል። እዚህ ጋር ግን አንድ መቶ ድፍን ድፍን ነው ሁሉ ያለው። ስለዚህ እዚህ ጋር መቶ ብር ስበደር ስንት መቶ አምሳ ብር አይሆንልኝም። አያችሁ ስንት አስራ አምስት ይሆናል ማለት ነው። አስራ አምስት ወይም አስራ አምስት አስር አስር ብር እንደማለት ነው። እዚህ ጋር ሲመጣ ሲቀነስ ሰባት አያችሁ፣ አስራ አምስት ማለት ምን ማለት ነው? አስር ይብላችሁ እንደቅድም አድርጉት። አስር ሲደመር ስንት ማለት ነው አምስት አይደለ አይደለ? ከዛ ሲቀነስ ሰባት ማለት አይደለ? አያችሁ፣ ሲቀነስ ሰባት ማለት ነው። ስለዚህ ምን ይሆናል ማለት ነው? ከድፍኑ ላይ እንቀንስ። አሁንም ቀላል እንዲሆንልን ሰባቱን እንክፈልና አዳችን ይሄንን እንከፍላለን ምንም ይሄን ሰተን ስለዚህ ስንት ብር ይመለስልናል? ይሄ ጠፍቶ ሶስት ብር አይደለ? ስለዚህ ሶስት ሲደመር አምስት ስንት ነው? ስምንት አደለ? ስለዚህ አስራ አምስት ሲቀነስ ሰባት ስንት ነው ማለት ነው? ስምንት ነው ማለት ነው። ከዛ እዚህ ጋ አምስት ነው ስድስት አይደለም ያለን፣ ምክንያቱም አንድ አበድሯል። አምስት ሲቀነስ ሁለት ስንት ነው? ሶስት። ስለዚህ መልሳችን ስንት ይሆናል? ሶስት መቶ ሰማንያ ሁለት ይሆናል ማለት ነው። ግልጽ ይመስለኛል። ለዛሬ ይበቃናል። ቀጣይ ደግሞ መደመርና መቀነስን የያዙ የቃላት ፕሮብሌሞችን መፍታት የሚለውን እንመለከታለን። እንደወደዳችሁት እንደተማራችሁበት እርግጠኛ ነኝ። ስለዚህ ይህንን ቪዲዮ ደግሞ ለጓደኞቻችሁ ሼር ማድረግ አትርሱ። ሰብስክራይብ እያላደረጋችሁ ሰብስክራይብ አድርጉ። ከዚህ ይህን የመሳሰልና ከዚህም የተሻለ ቪዲዮዎችን ለእናንተ የምንሰራ ነው የሚሆነው እናም እናንተም ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ያግዙን ባይ